ይበቃል። ማትሪክን በአሪፍ ውጤት ለማለፍ የሚያግዛችው አምስት ነገሮች ልንገራችሁ። አንደኛ ቶሎ ጀምሩ። እናም ቋሚ የሆነ እስኬጁል ወይም ማጥኛ ሰዓት ይኑራችሁ። በፈተና ወቅት መጨናነቅን እርሱት። ለአጭር ጊዜ ሳይሆን ለረጅም ጊዜ ቀደም መብላቱ ጀምራችሁ ማጥናት ጀምሩ። በየቀኑ ከ30 እስከ 60 ደቂቃ ባለው ጊዜ ውስጥ የምታጠኑ ከሆነ ውጤታማ ትሆናላችሁ። ሁለተኛ ያለፉት ዓመታትን ጥያቄዎች ስሩ። የማትሪክ ፈተናን ስርዓትና የጥያቄውን አወጣት ለማወቅ ይረዳቸዋል። ሶስተኛ በቪዲዮ ተሟሩ። በማስታወስ ላይ ብቻ አትተማመኑ። ሀሳቦችን ግልጽና ቅምርጭ አድርጎ የሚያስረዱ አጫጭር ቪዲዮዎችንም ተመልከቱ። እራሳችሁን ይፈትኑ። ምን ሁኔታ ላይ ነው ያለው እንዲሁም ደግሞ የአልገባኝ ነገሮች ምንድን ናቸው የሚለውን ለመለየት ይረዳቸዋል። አምስተኛ አክቲቭ ሪኮል ወይም የተማራችሁትን ለማስታወስ ሞክሩ። ያጠናችሁት ነገር ዝም ብላችሁ ከመድገም ይልቅ በራሳችሁ ቋንቋ ማጠቃለል ወይም ማስረዳትን ልመዱ። ተጨማሪም ደግሞ ኤአይ አጋዦችን ተጠቀሙ። በተጨናነቃችሁበት ጊዜ ጥያቄዎቻችሁን በቶሎ ይመልስላችኋል። ሎብሎክ አካዳሚ እነዚህ ሁሉ ነገሮች ያቀልላቸዋል። የማትሪክ ፈተና ጥያቄዎችን፣ ተወታይ ቪዲዮችን፣ ኩዞችን፣ የኤአይ ቻትቦት እነዚህ ሁሉ ነገሮች በአንድ ላይ ይዘው እየጠበቃችሁ አሁን ሁሉ አፑን አውርዳችሁ ለማትሪክ ፈተናችሁ ዝግጅታችሁን ጀምሩ።